ምን ያህሎቻችሁ ጸሎት መብት ሳይሆን ግዴታ መሆኑን ታውቃላችሁ? ክርስቲያኖች ህይወትን የሚያገኙት ከእግዚአብሔር በጸሎት አማካኝነት ነው። እግዚአብሔር እንድናናግረው፣ እግዚአብሔር በጸሎት እንድንጠይቀው የሚፈልገው ለምን ይመስላችኋል? የከበሩ ባለሥልጣናትን እኮ ማውራት አይቻልም። ደጅ ጥናቱ እኮ የትየለሌ ነው። እነሱን ከማግኘት ነገሩን መርሳት ቀላል ነው። እግዚአብሔርን ጠየቁት፣ አደረገላቸው። ተሳሉ፣ ፈጸመላቸው። ለመኑት፣ አከናወነላቸው። ጸጋችሁ የተወሰደባችሁ ካላችሁ ጸጋችሁ እንድትመለስላችሁ ጸልዩ። እንደ ሀገር በመከራ ውስጥ እየኖርን ነው። ብርቱ ጸሎት፣ ብርቱ ምሕላ፣ ብርቱ ሱባኤ ግን አለን። ብዙ ወሬ እንዳለን እናውቃለን። የአራሽ የተኳሽ ጸሎት ይሏታል። እያረሱ የሚጸልዩት ጸሎት መሳሪያ እየወለወሉ የሚጸልዩት ጸሎት። ይህን ጸሎት እንኳን ሰባት ጊዜ እያዛጋን ማለት ይገባን ነበር። ኦርቶዶክሳውያን በጣም ስለምን በላ የሆን የምሽት ጸሎት የከበደ ወደ እግዚአብሔር እንዴት አድርጌ ባቀርበው ሰማለው? እግዚአብሔር የሚቀበለው ጸሎት እግዚአብሔር የሚቀበለው ልመና አሁን የምነግራችሁ ቀመር ወይም ፎርሙላ የለውም። ግን ደግሞ በቅዱሳት መጻሕፍት የተጻፉ በአባቶቻችን ምክር የተነገሩ ደግሞም አባቶቻችን ኖረውበት የተጠቀሙበትን ጥቂት ነው የማካፍላችሁ። ስንኖር ደግሞ እግዚአብሔር የበለጠውን ይገልጥልናል። አባቶቻችን እንዲህ ይላሉ፣ ጸሎትን ሲገልጹ ጸሎት እንደ እትብት ነው ይላሉ። አንድ ሕፃን ልጅ በእናቱ ማኅፀን እያለ ምግብን ሁሉ የሚያገኘው በእትብት አማካኝነት እንደሆነ ሁሉ ክርስቲያኖች ሕይወትን የሚያገኙት ከእግዚአብሔር በጸሎት አማካኝነት ነው ብለው ነው ጸሎትን እንደ እትብት የሚመስሉት። ኦርቶዶክሳውያን ጸሎት ማቆም ማለት ሕይወት ማጣት መሆኑን አያችሁ? አለመጸለይ ማለት ወደ ሞት መንደርደር መሆኑን ተመለከታችሁ? እትብት የተቋረጠበት ሕፃን ልጅ ሕይወት እንደማያገኝ ጸሎትንም ያቋረጠ ክርስቲያን ከሕይወት እየወጣ መሆኑን ተመልከቱ። ስለዚህ የትምህርታችን የመጀመሪያው መግቢያ ጸሎታችን ከእግዚአብሔር ሕይወት የምናገኝበት የነፍሳችን እስትንፋስ መሆኑን ከመገንዘብ ነው። ምን ያህሎቻችሁ ጸሎት መብት ሳይሆን ግዴታ መሆኑን ታውቃላችሁ? እግዚአብሔርን እናመልካለን የሚሉ ሰዎች ሁሉ ሊጸልዩ ግድ ነው፣ መብት አይደለም። ኦርቶዶክሳውያን እግዚአብሔርን እናመልካለን ካልን ስንጠመቅ ቃል ኪዳን ከገባንባቸው ጥልቅ ቁም ነገሮች አንዱ ኮሚትመንት ከገባንባቸው ነጥቦች አንዱ ጸሎት ማድረግ ነው። ምክንያቱም ጸሎት ሕይወት ነው። ጸሎት የነፍሳችን ነፍስ ነው። ጸሎት የመኖራችን ህልውና ነው፣ እትብት ነው ያሉት አባቶቻችን። ለዚህ ነው ክርስቲያኖች፣ ታዲያ መኖራችሁ ሊቋረጥ ትፈልጋላችሁ? አንደኛው የመግቢያ ነጥብ ይሄ ነው። ሁለተኛው ኦርቶዶክሳውያን፣ እግዚአብሔርን ያህል ጌታ የከበረው አምላካችን ገናናው ንጉሳችን፣ ደካማ የምንሆን እኛ በጸሎት እንድንጠይቀው ደግሞም ፈቃዱ እንድናናግረው መፍቀዱ አይገርማችሁ? የእሱ ልዕልና ተመልከቱት። የእኛን ደካማነት ደግሞ እዩት። እግዚአብሔር ምንኛ ቸር ነው! እንድናናገረው በጸሎት መፍቀዱ። ነገሥታትን እኮ ማናገር ከባድ ነው። የከበሩ ባለሥልጣናትን እኮ ማውራት አይቻልም። ደጅ ጥናቱ እኮ የትየለሌ ነው። እነሱን ከማግኘት ነገሩን መርሳት ቀላል ነው። እግዚአብሔር ግን ምን ያህል ቸር ነው! እጅግ ደካማ የምንሆን እኛ እንድናናገረው መፍቀዱ፣ እኛን ከላይ ሆኖ እታች ያለነውን እኛን መመልከቱ ጸሎት የእግዚአብሔር ቸርነት የእግዚአብሔር ፍቅር አንዱ መገለጫ እኮ ነው። እኛን ለማናገር ራሱ መፍቀዱ። ኦርቶዶክሳውያን እግዚአብሔር እንድናናግረው እግዚአብሔር በጸሎት እንድንጠይቀው የሚፈልገው ለምን ይመስላችኋል? አያችሁ፣ ጠየቀ ነው። እኛ በጠየቅነው ጥያቄ ኃላፊነት እንድንወስድ ይፈልጋል እግዚአብሔር። ታስታውሳላችሁ የተወደደ መድኃኒታችን ሊያድን ሲል ልትድን ትወዳለህን እያለ እየጠየቀ ደግሞም እያስፈቀደ እኮ ሆኖ ያድን የነበረው ሳን ጠይቀው ቢያደርግልን እግዚአብሔርን ከሳሾችና፣ ልክ እንዳዳም አዳም የሰጠህን ሴት እኮ አሳተችን ብለን እንዳናማው። እግዚአብሔር በጸሎት እንድንጠይቀው ይፈልጋል። ለምን? ኃላፊነት እንድንወስድ ይፈልጋል። ለምን? እንዳንከሰው ይፈልጋል። ደግሞ ስለምን ካላችሁ፣ ወይን ጠይቀ ነው እግዚአብሔር ሲያደርግልን፣ ደፍረን አባቴን ጠይቄው ነበረ አደረገልን ብለን ሃይማኖታችንን ለመግለጥ ለምስክርነት እኮ ሚያበቃን ጠይቀ ነው ያደረገልን እንደሆነ ነው። አሁን እንኳን የምትሰሟቸው ምስክርነቶች እኮ ሃይማኖት እኮ ነው። እግዚአብሔርን ጠየቁ፣ ታደረገላቸው፣ ተሳሉ፣ ፈጸመላቸው፣ ለመሙት አከናወነላቸው። እናስ በድፍረት መመስከር ጀመሩ። ምንድን ነው ጸሎት ካላችሁኝ ሃይማኖትም ጭምር ነው ምእመናን። ለመመስከርም የሚያስችለን ጠይቀ ነው ሲያደርግልን ነው። ኦርቶዶክሳውያን ደፍሮ አደረገልኝ ለማለት የሚያበቃው በጸሎት ስንጠይቀው ነው። ይህም የሃይማኖት ምስክርነት ነው። ይህም የሃይማኖት መታወቂያ ነው ወገኖች። ይሄ ብቻ አደለም። እግዚአብሔር ጠይቀ ነው ሲያደርግልን እግዚአብሔር ቅርቤ ነው ለማለት እኮ የተመቸ ነው። ይሄን ያልኩት አየኝ፣ ስማኝ ያልኩት ሰማኝ፣ ድረስልኝ ያልኩት ደረሰልኝ። እግዚአብሔር እኮ ቅርቤ ነው የምንለው እኮ በጸሎት ጠይቀ ነው ደግሞም አነጋግረ ነው ደግሞም ለምን ነው እኮ ሲያደርግልን እግዚአብሔር አምላካችን ቅርቤ ነው ለማለት እኮ የሚመቸው ለዚህ ነው ወገኖች። ሌላም ነጥብ ላስታውሳችሁ የተወደዳችሁ ምእመናን እግዚአብሔር የኔና የእናንተ ጌታ ነው። እኛ ደግሞ ፍጡሮቹና ባሪያዎቹ ነን። ፍጡርነታችን እንዲገለጥ ባሪያነታችን እንዲመሰከር አንዱ ማረጋገጫው እግዚአብሔርን በጸሎት እኮ መጠየቃችን ነው ወገኖቼ። መጽሐፍ ቅዱስ እንዲህ ይላል፣ የባሪያዎች ዓይን ወደ ጌታቸው እጅ እንደሆነ፣ የባሪያዊት ዓይን ወደ እመቤቷ እጅ እንደሆነ፣ እንዲሁ እስኪምረን ድረስ አይናችን ወደ አምላካችን ወደ እግዚአብሔር ነው ይላል። ምክንያቱም አይናችንን ከጌታችን ወዴት እንነቅላለን? ምክንያቱም አይናችንን ከፈጣሪያችን ወዴት እንወስዳለን? እኛ እኮ አያችሁ፣ የእግዚአብሔር ምልዑነት፣ የእኛ ጉድለት፣ የእግዚአብሔር ፈጣሪነት፣ የእኛ ፍጡርነት የሚረጋገጠው የጎደለብንን ነገር በጸሎት ስንጠይቀውም አይደለም ፈጣሪነት በፍጡርነት ጌትነት በባርነት የሚጠየቀው አንዱ መገለጫው ጸሎት እኮ ነው ኦርቶዶክሳውያን ለዚህ ነው ፈጣሪነቱን እየመሰከርን ነው ጌታነቱን እያወጅን ነው ስትጸልዩ አምላኬነ ጌታዬነ አባቴነ እያለው መሆኑን አትረዱም ኦርቶዶክሳውያን ታዲያስ አንድ ባሪያ ጌታውን አላናግርም ሊል የሚችል ይመስላችኋል ወገኖቼ እስኪ ልጠይቃችሁ እኔ ቤት ያለችውን አንዲት አገልጋይ ሰራተኛ የቤቴን መጥሪያ ተጭኜ ብጠራት፣ ጊዜ ጋሼ ልመጣልህ አልችልም፣ ኪችን ውስጥ ነኝ እኔ ቢዚ ነኝ ብትለኝ፣ በሚቀጥለው ቀን እኔ ቤት ትቀጥላለች እችት? ወይም መኪናዬን ይዤ ቤቴ ስገባ፣ እርግጥ መኪና አልነዳም የለኝ፣ ክላክስ ባደርግና ጥበቃዬ ጋሼ ልከፍትቦት አልችልም አትክልት ውሃ እያጠጣው ነው። እኔ ቢዚ ነኝ ቢል ይሄ ሰውዬ በሚቀጥለው ቀን በአትክልተኛነት፣ በጠባቂነት እኔ ቤት ይቀጥላል። ምን ማለት መሰላችሁ? ላናግርህ አልችልም ቢዚ ነኝ ቢል አሁን ይሄ ባሪያ ነው። አሁን ይሄ ጌታውን የሚያውቅ ነው። የእግዚአብሔር ፈጣሪነት፣ የእኛ ፍጡርነት፣ የእግዚአብሔር ጌትነት፣ የእኛ ባርነት እንዲገለጥ አንዱ መገለጫው ጸሎት ነው። ወገኖቼ እዩ። በጸሎት የማታናገሩት ከሆነ ጸሎት እየጸለያችሁ ከአምላካችሁ ጋር የማትነጋገሩ ከሆነ ምን እያላችሁት እንደሆነ ታውቃላችሁ? እኔ ባሪያህ ነኝ፣ አንተ ጌታዬ ሆይ፣ ላናግርህ አልችልም እኔ ቢዚ ነኝ እያላችሁት እኮ ነው። ከዚያ በኋላ እናንተ በባርነት እናንተ በፍጡርነት እናንተ በአገልጋይነት የምትቀጥሉ ይመስላችኋል። ልክ እኔ ቤት ያሉት አገልጋዮች በሚቀጥለው ቀን እንደሚቆራረጡ ከኔ ጋር ጸሎት የማይጸልይ ሰው የእግዚአብሔርን ጌትነቱን ከመመስከር የእግዚአብሔርን ፈጣሪነት ከማወጅ አልፈልግም ያለ ሰው ነው። ይህማ ምንኛ ያሳዝናል ወገኖችን። ስለዚህ ተነሱ፣ ጌትነቱን መስክሩ፣ ፈጣሪነቱን አውጁ። እኛ ፍጡርህ ነን ደግሞም ጎዶሎ ነን። አንተ ሙላን የምንለው በጸሎት እንደሆነ ተረዳችሁ ወገኖቼ። ለዚህ ነው እኛ ኦርቶዶክሳውያን ጸሎትን ደጋግመን ሁል ጊዜ ሕይወታችን የምናደርገው። ሌላ ነጥብ ላንሳላችሁ። በሕይወታችን አንድ ነገር አስታውሱ እዩ። አባቶቻችን እንዲህ ይላሉ ጸጋ እግዚአብሔርን ማግኘት የሚወድ ማንም ቢኖር ይላሉ፣ አንደኛ በጸሎት ስለ ተሰጠው ያመስግን፣ እግዚአብሔር ይጨምርለታል ይላሉ። ኦርቶዶክሳውያን ያላችሁ ከሆናችሁ የተሰጣችሁ ከሆናችሁ በጸሎት እግዚአብሔርን ታመሰግናላችሁ። በማመስገናችሁ ምክንያት ይጨመርላችኋል፣ ጸጋ እግዚአብሔርን ከተሰጣችሁ። ስለዚህ ጸጋ እግዚአብሔር እግዚአብሔርን በጸሎት ማመስገን ስትጀምሩ እግዚአብሔር ይጨምርላችኋል። ጸጋ እግዚአብሔርን ማግኘት ከወደዳችሁ ጸልዩ። ሁለተኛ ምናልባት ጸጋችሁ የተወሰደባችሁ ካላችሁ ጸጋችሁ እንድትመለስላችሁ ጸልዩ። ከተወሰደችባችሁ በጸሎት እግዚአብሔርን ለምኑ፣ እግዚአብሔር ይመልስላችኋል። አሁንም በጸሎት ለምኑ፣ ጸጋችሁ ትመለስላችኋለች። ሶስተኛ ምናልባት ጸጋችሁ በእጃችሁ እያለ እንዳትጠፋባችሁ በጸሎት አስጠብቋት። ታስታውሳላችሁ፣ የተወደደች ሐና እመቤታችን በተሰጠቻት ጊዜ በተአምረ ማርያም እንዲህ ይላል። የሰጣትን ዘውትር ይጠብቅላት ዘንድ ትጸልይ ነበር ይላል። ልጆች የተሰጣችሁ ስለ ልጆቻችሁ መጠበቅ ትጸልያላችሁ። ጸሎት እንኳን የተሰጣችሁ ስለ ጸሎታችሁ መጠበቅ እግዚአብሔርን ትለምናላችሁ። መንፈሳዊ ሕይወትና ደግ ልዕልና ያለው ክርስቲያናዊ ሕይወት የተሰጣችሁ ሰይጣን እንዳይወስድባችሁ፣ ፈተና እንዳያርቅባችሁ ስለ ተሰጣችሁ ጸጋ መጠበቅ ትለምናላችሁ። ሰላም ተሰጥቷችሁ ከሆነ መግባታችሁ መውጣታችሁ ደስ የሚያሰኝ ከሆነ ይህንን ጠላት እንዳያከሽፍባችሁ ዲያብሎስ እንዳይነጥቃችሁ እንዳይዋጋችሁ በጸሎት እንደ እሳት ቅጥር ታስጠብቃላችሁ። ያለው እንዳይጠፋባችሁ ይልቁንም ደግሞ እንዲጠበቅላችሁ የማስጠበቂያ ጸሎት ታደርጋላችሁ። ደግሞስ ወገኖቼ ምናልባት በሕይወታችሁ ጠይቃችሁት ጠይቃችሁት የተከለከላችሁት ነገር ካለ እግዚአብሔር ስለ ከለከላችሁ ነገር መታገስን እንዲሰጣችሁ ትጸልያላችሁ። ጸሎታችሁ እንዳይቋረጥ ትጋታችሁ እንዳይጠፋ በተከለከላችሁት ነገር ታጋሾች ሆናችሁ በጸሎት እንድትጸኑ እግዚአብሔርን እንደገና ስለመታገስ ስለምንሙታላችሁ የተከለከላችሁት ጸጋ የእግዚአብሔር ጊዜ ደርሶ እንዲፈጸምና እንዲከናወንላችሁ በመታገስ እንድትቆዩ የመቆየት ጸሎት ደግሞ እንዲሰጣችሁ ትዕግስቱን እንዲያለብሳችሁ ሁል ጊዜ እግዚአብሔርን እጆቻችሁን ዘርግታችሁ መለመን እንድትችሉ በእግሮቻችሁ እንድትቆሙ በፊቱ እንድትመላለሱ ተስፋ እንዳያስቆርጣችሁ ወደ ቀቢፀ ተስፋ እንዳደርሳችሁ እግዚአብሔር አሰማም እንዳያስብላችሁ። እንደገና ስለሱ ስለ መታገስ እንኳን ተጸልያላት። ይሄ ብቻ አይደለም። ምናልባት በመከራዎች ውስጥ ያለ ምናልባት በፈተናዎች ውስጥ የምንመላለስ ኦርቶዶክሳውያን በመከራ ውስጥ የተጣሉ እንኳን ብንሆን እግዚአብሔር በጸሎት ውስጥ እንደሚያሳርፋችሁ ታውቃላት? አዎ አረጋዊ መንፈሳዊ እንዲህ ይላል። ጸሎትን ለሚወዱ ሰዎች እግዚአብሔር ያድርባቸዋል ካለ በኋላ መከራ ከሚያመጣባቸው የልብን ሐዘን ከሚያመጣባቸው ሰይጣን እግዚአብሔር ያሳርፋቸዋል ይላል። በመከራዎች ውስጥ ያላችሁ እናንተ ትጸልያላችሁ ነው? ታክቷችሁ ትታችኋል? እጆቻችሁን አጣጥፋችኋል? ወይስ እጆቻችሁን መዘርጋት ጀምራችኋል? አዎ እንደ ሀገር በመከራ ውስጥ እየኖርን ነው። ብርቱ ጸሎት፣ ብርቱ ምህላ፣ ብርቱ ሱባኤ ግን አለን። ብዙ ወሬ እንዳለን እናውቃለን። ብዙ ጸሎት ግን እንደሌለን ይሰማናል። ስንት ጊዜ ልጅ ጠላችሁ፣ ስንት ዘመን መረከታችሁ፣ ስንት ዘመን አመቅሳችሁ፣ ስንት ጊዜ ልጃቸውን ጊዜ ያጋዛባችሁ በሙሉ አባቶቻችን ተመልኮቷቸው እድሜ ዘመናቸው ሁሉ እኮ ይጸልዩ ነበር። መከራ ከሚያመጣባቸው ሴጣን መበዳ የምትፈልጉ ከሚያሳዝናቸው ሴጣን ማረፍ የምትፈልጉ ጸሎት የሚወዱ ሰዎች ከዚህ ያሳርፋቸዋል ይላል እግዚአብሔር። ከሚያሳዝናቸውን ሴጣን ያድናቸዋል ይላል። ምን ማለት ነው? ጸሎት ለማመስገን፣ ጸሎት የተከለከላችሁትን ለመታገስ፣ ጸሎት የተሰባችሁ እንድትመለስ ጸሎት ያላችሁ እንድትጠመቅ ጸሎት፣ በመከራ ውስጥ እየኖራችሁ ለማረፍ ከፈለጋችሁ ጸሎት። ምን ያህሎቻችን በጸሎት ጸንተናል? ምን ያህሎቻችን መነጋገር ጀምር ያለ ጸሎት ስለሆንም የሴጣን ማራገጫ መጫወቻ አምሮን። አይሰማችሁ ብቻችን ምን ሆነናል? ተዋጊያችን ከእኔና ከእናንተ ጋር አይደለ? ብቻችን ግን መከራ ለመላ ናምባ

ፀሐይ ስትወጣ በስተ ምሥራቅ የዘረጉ ፀሐይ ስትጠልቅ በጀርባቸው የምትሆንባቸው ሰዎች ለጸሎት እንደዘረዱ የሚታዩ እንዳሉ ይሰማል። ዱር ዝናብ ጀምሮ ላያቸው ላይ ጨርሱ ማህሌት አድረው ጠዋት ክብረ በዓል አክብረው ደግሞ ቅዳሴ ያስቀድሰው ሃያ አራት ሰዓት ሲሞላ አረፍ የሚሉ አሉ። ይሄ ክብር ነው። ይሄ ጸጋ ነው። ይሄ ማይረግ ነው። ግን ኦርቶዶክሳውያን ቢያንስ ቢያንስ አንድ አቡነ ዘበ ሰማያት ማለት ያቅተና፣ በማለዳ የሥራችሁ መጀመሪያ ብርሃኗ ስትፈነጥቅ የልባችሁ ብርሃን በጸሎት ይፈነጥቃል። አትመርከኩ። ቢያንስ እጆቻችሁን ዘርግታችሁ ትቆማላችሁ። ብዙ አታብዙ። ቢያንስ እንኳን ጸሎት ትጸልያላችሁ። አቡነ ዘበ ሰማያት ትደግማላችሁ። የተወደደው መድኃኒታችን እኮ ኦርቶዶክሳውያን ያስተማረን ጸሎት በጣም አጭር ጸሎት ናት። ይቺን እንኳን ማድረግ ሳንችል የምንኖር እኮ ብዙንን ኦርቶዶክሳውያን፣ የት አለ ጸሎታችን? ስራችሁ ላይ ለስምንትና ከዛ በላይ ለሆኑ ሰዓታት ለብዙ ጊዜያት አልጋችሁ ላይ ለበርካታ ቁጥሮች ተኝታችኋል። እስከ ዛሬ የተኛንበት ዕድሜ ቢቆጠር ስንት ይሆናል? እስከ ዛሬ የበላንበት ሰዓት ቢደመር ምን ይሆናል? አንዲት ደቂቃ ጸሎት ያውም የአራሽ የተኳሽ ጸሎት ይሏታል። እያረሱ የሚጸልዩት ጸሎት፣ መሳሪያ እየወለወሉ የሚጸልዩት ጸሎት፣ የቋሚ የለጓሚ ጸሎት ይሏታል። ለሁሉ ሰራተኛ የምትስማማ ጸሎት አቡነ ዘበሰማያት እንኳን ያቀተናል። ለዚህ እኮ ነው መጫወቻ የሆነው ወገኖቼ። በጣም አጭር ጸሎት ነው ጌታችን ያስተማረን ወገኖቼ። በጣም አጭር ጸሎት ይህ እንኳን ከልባችን መጸለይ ያቃተን ይሄን ጸሎት እንኳን ሰባት ጊዜ እያዛጋን ማለት ይገባን ነበር። ኦርቶዶክሳውያን ምን አይነት ረዴት እግዚአብሔር መንፈስ እግዚአብሔር ርቆን ይሆን? ይሄን እንኳን መጸለይ ያቃተ። ሊቁ ዮሐንስ አፈወርቅ እንደሚለው በምሽት ክፍለ ጊዜ የአምላክህን ስም ለመጥራት ሆድህ እንዳይከብድህ ሆድህን በልኩ ሙላው ይላል። በጣም ስለምን በላ ይሆን? የምሽት ጸሎት የከበደ ብዙ የቲቪ ቻናሎቻችን ስለምንቀያየር የሰማይ ኔትወርካችንንና ቻላማችንን ዘግተ ነው ይሆን? ኦርቶዶክሳውያን፣ እስኪ ወደ ልባችን መለስ አንድ አቡነ ዘበሰማያት በሰላም ቅዱስ ገብርኤል ማለት ያቅተናል። ትንሽ ደቂቃ ቴሌቪዥናችንን መዝጋት ያቅተናል። ትንሽ ደቂቃ አፋችንን ዝም ማለት ያቅተናል። ትንሽ ደቂቃ ቤቱን ጸጥ ማሰኘት ይሳነናል። ትንሽ ደቂቃ ወደ ልባችን ተመልሰን ህሊናችንን ወደ ሰማይ መዘርጋት ያቅተናል። ትንሽ ደቂቃ እግዚአብሔር ብዙ እንኳን አልፈለገም። አቡነ ዘበ ሰማያት ብቻ። ያን አባት አልሰማችሁ? በረሃ የሚኖር አባት ነው። ሁል ጊዜ ጸሎቷ አሉ አቡነ ዘበሰማያት ያው እኮ ዘልቆት አይሄድም? አባታችን ወይ አባታችን ወይ አባታችን ወይ ብቻ ነው የሚለው። ከብዙ ዘመን በኋላ እግዚአብሔር መልአኩን ላከናሉ። እረ ስሜ ቀደስ በለኝ ብሎ ያከበታ እሱ ምን ላይ ፖስት ተደርጓል? አቡነ ዘበሰማያት ላይ ቆሟል። ምን ላይ ቆማችኋል እናንተ? ወሬ ላይ ምንም እማትፈጥሩትና እማትለውጡት ፖለቲካ ላይ ምንም እዚህ የማታደርጉት የዓለም ኢኮኖሚና ሪዮት ላይ በአንድ ነገር ፈቅ ማረግ ትችላላችሁ። በአንዲት አቡነ ዘበሰማያት ብቻ እሱን ተጠነዋል። እዩት፣ ይህ አባት እረስም ይቀደስ በለኝ ብሎ መልአኩ ሲልክለት እንዳለ ታውቃላችሁ። ገና አቡነ ዘበሰማያት የሚለው ራሱ የገና መግቢያው ራሱ መች ገና ጠገብኩት? መች ጠግቤ የሆኖ ስም ይቀደስ እምለው አባትነትን አስቤ ልጅነትን ተዘክሬ መኖር ራሱ ጣፍጦኝ አቡነ ዘበ ሰማያት ላይ ቆም ያለው አለላችሁ። ምን ላይ ቆማችኋል ኦርቶዶክሳውያን? እናንተ ጀምራችሁ ትታችሁታል። በየመሃሉ እንደ ሀገራችን ኔትወርክ አቆራርጣችሁታል። እንደው ከፍ ያለው ሱባኤ ሲመጣ ብቻ እንደው ሰው ስለገባ ጥልቅ ብላችኋል። ወይስ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ እንደተባላችሁ ጽኑ የሆነ የጸሎት ሕይወት በአቡነ ዘበሰማያት ብቻ ጀምራችኋል፣ ኦርቶዶክሳውያን ይህኝ ያጀማመር እኮ ትንሽ ከበድ ይላል። አንዳንዶቻችን ገና ቤተ ክርስቲያን ወንጌል እንደሰማን ገና እግዚአብሔር ቤት መምጣት እንደጀመር በጣም ይገርማችኋል፣ ጸሎታችን ብዛቱ ብዛቱ ውዳሴ ማርያም ውዳሴ አምላኩን፣ መልካ ኢየሱሱን፣ ዳዊቱን፣ ወንጌሉን እማንጸልየው የለም። ትንሽ ከረምረም እያልን ስንመጣ ስንቀንስ ስንቀንስ ስንቀንስ፣ ይህ አሲም አይነክ የተጠጊ ነው የሚባለው ይሄ፣ በሂሳብ ትምህርት ሲወርድ ሲወርድ ሲወርድ ምን ላይ ደርሳችኋል ወገኖች?